በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዐይኖች የሞሏቸው አራት እንስሶች ነበሩ። ፊተኛውም እንስሳ አንበሳን ይመስላል፣ ሁለተኛውም እንስሳ ጥጃን ይመስላል፣ ሦስተኛውም እንስሳ እንደ ሰው ፊት ነበረ። አራተኛውም እንስሳ የሚበረውን ንስር ይመስላል። አራቱም እንስሶች እያንዳንዳቸው ስድስት ክንፎች አሏቸው። የሐዋርያው ቅዱስ ዮሐንስ መልእክት ራዕይ ዮሐንስ ምዕራፍ 4 ከቁጥር ስድስት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰሙኑ ለሕዳር በዛቲ ዕለት ኮነ በዓሎሙ ለአርባዕቱ እንስሳ እለ አልቦሙ ሥጋ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕዳር ስምንት በዚች ቀን ሥጋ የሌላቸው የአርባዕቱ እንስሳ በዓላቸው ሆነ እኒህም መንበሩን የሚሸከሙ የእግዚአብሔር ሰረገላዎቹ ናቸው። ስለ እሳቸውም ወንጌልን የጻፈ ዮሐንስ እንዲህ ሲል እንደመሰከረ በዚያን ዙፋን ፊት በረድ የሚመስል ባሕር አለ። በዙፋኑም ዙሪያ አራት እንስሶች አሉ በፊትም በኋላም ዐይንን የተመሉ ናቸው። የፊተኛው አንበሳ ይመስላል፣ ሁለተኛውም ላም ይመስላል፣ ሦስተኛውም የሰው መልክን ይመስላል፣ አራተኛውም የሚበር አሞራ ይመስላል። የኒህ የአራቱ እንስሶች እያንዳንዱ ዙፋኖች የኒህ የአራቱ እንስሶች እያንዳንዱ ክንፋቸው ስድስት ስድስት ነው፣ ሁለንተናቸው ዐይኖችን የተመሉ ናቸው። የነበረ የሚኖር የአማልክት አምላክ እግዚአብሔር ጽኑ ክቡር ልዩ ነው እያሉ በመዓልትና በሌሊት ዕረፍት የሌላቸውም። ሁለተኛውም ስለ እርሳቸው ኢሳይያስ እንዲህ አለ። ከዚህም በኋላ ንጉሥ ኦዚያን በሞተ ጊዜ አሸናፊ እግዚአብሔርን ሰፊ በሆነና ከፍ ከፍ ባለ ዙፋኑ ላይ ተቀምጦ ብርሃኑም ቤቱን ሞልቶ ሱራፌልም በዙሪያው ቆመው አየሁት። የአንዱም የአንዱም ክንፋቸው ስድስት ነው። በሁለቱ ክንፋቸው ፊታቸውን በሁለቱ ክንፋቸው እግሮቻቸውን ይሸፍናሉ፣ በሁለቱም ክንፎቻቸው ከጽንፍ እስከ ጽንፍ ይበራሉ። አንዱም አንዱም ከአንዱ ጋር ፍጹም አሸናፊ የሆንክ እግዚአብሔር ቅዱስ ቅዱስ ቅዱስ ተብለህ የምትመሰገነው ምስጋና በምድርና በሰማይ የመላ ነው እያሉ ያመሰግናሉ። ነቢይ ዳዊትም በኪሩቤል ላይ ተቀምጦ በረረ አለ። ሁለተኛም በኪሩቤል ላይ የተቀመጠ እርሱ ምድርን አናወጻት አለ። ሕዝቅኤልም እንዲህ አለ፣ ከወደ ሰሜን እነሆ ጥቅል ነፋስ ሲመጣ አየሁ። ታላቅ ደመናም አለ፣ በዙሪያውም ብርሃን አለ፣ ከእሱም እሳት ቦግ ብሎ ይወጣል። በደመናውም መካከል ባለ በእሳቱ ውስጥ እንደ አራት ራስ አሞራ መልክ የሚመስል አለ በመካከሉም እንደ አራት ኪሩቤልም መልክ ያለ አለ። መልካቸውም እንዲህ ነው፣ በውስጣቸውም የሰው መልክ አላቸው። የአንዱም የአንዱን ፊት አራት ነው፣ ክንፉም አራት ነው። እግራቸውም የቀና ነው፣ ከእግራቸውም ክንፍ አላቸው። ሰኮናቸው ግን እንደ ላም ሰኮና ነው፣ ከሱም እሳት ቦግ ይላል፣ እንደ ጋለ ብረትም ፍንጣሪ ይበራል። ወንጌላዊው ቅዱስ ዮሐንስም ዳግመኛ እንዲህ አለ በዚያው ዙፋኑ ዙሪያ የብዙ መላእክት ድምፅ። የእንስሶችም የነዚህ አለቆች ወንጌላዊ ዮሐንስም ዳግመኛ እንዲህ አለ በዚያው ዙፋን ዙሪያ የብዙ መላእክትን ድምፅ የእንስሶችም የእነዚህ አለቆች ቃል ሰማሁ። ቁጥራቸውም እልፍ አለቆች ያሏቸው ብዙ የብዙ ብዙ ናቸው፣ የብዙ ብዙ ነው። ለዚያ ለተገደለው በግ ኃይልን፣ ባለጸግነትን፣ ጥበብን፣ ጽናትን፣ መንግሥትን፣ ክብርን፣ ጌትነትን፣ ምስጋናን ገንዘብ ሊያደርግ ይገባዋል ብለው በታላቅ ቃል ተናገሩ። በሰማይና በምድር ከምድር በታችን በባሕር ውስጥ በእነዚህ ውስጥ የተፈጠረው ፍጥረት ሁሉ ጌትነት፣ ክብር፣ ኃይል፣ በረከት በዙፋኑ ለተቀመጠው ለሱ ለበጉም ለዘላለሙ ይገባዋል አሉ። በእውነት ይገባዋል። እኒህ አራቱ እንስሶች አሜን ይላሉ። እኒያም አለቆች ይሰግዳሉ። ስለ ልዕልናቸውና ስለ ክብራቸው ለእኒህ ለአርባዕቱ እንስሳ ከብሉይና ከሐዲስ ብዙ መጻሕፍት መስክረዋል። መሐሪና ይቅር ባይ እግዚአብሔርም ስለ ሁሉ የሰው ፍጥረት ይለምኑት ዘንድ ቀራቢዎቹ አደረጋቸው። ዳግመኛም እንዲህ ተባለ። ገጸ ሰብእ ስለ ሰው ፍጥረት ይለምናል። ገጸ አንበሳ ስለ አራዊት ይለምናል። ገጽ ላሕም ስለ እንስሳ ይለምናል። ገጸ ንስር ስለ አዕዋፍ ይለምናል። ከሰማይ ሠራዊት ሁሉ እነርሱ በእግዚአብሔር ዘንድ በባለሟልነት እጅግ የቀረቡ ናቸውና። ስለዚህም በዓለሙ ሁሉ በስማቸው አብያተ ክርስቲያናት እንዲታነፁ በዚህም ቀን መታሰቢያቸውን እንዲደረግ የቤተ ክርስቲያን መምህራን አዘዙ። እነርሱም ስለ ሰው ወገን በእግዚአብሔር ዘንድ ይማልዳሉና ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ኪሩቤል አማላጅነት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። ይህም ከሱራፌልና ከኪሩቤል ጋር የልዑልን የጌትነቱን ዙፋን የሚጠብቅ ነው። ስለ እርሱ ሄኖክ እንዲህ አለ ያንን ቤት ሱራፌልና አፍኒን ዙሪያውን እየዞሩ ይጠብቁታል። እነርሱም የልዑሉን የጌትነቱን ዙፋን ሲጠብቁ የማያንቀላፉ ናቸው። ለእግዚአብሔር ምስጋና ይሁን እኛንም በዚህ መልአክ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። ለንጉሥ ቆስጠንጢኖስም መስቀል ተገለጸለት። ለእግዚአብሔር ምስጋና ይሁን፣ አሜን። በዚች ቀን የአረማዊ መኮንን ልጅ የነበረ አባ ቅፍሮንያ አረፈ። ከዕለታትም በአንዲቱ ስሙ መርቆሪዎስ የሚባል መነኮስ ከአባ ጳኩሚስ ገዳም ወደ ሀገሩ መጣ። እርሱም ክርስቲያን እንደሚሆን በእርሱ ላይ ትንቢት ተናገረ። ከጥቂት ወራትም በኋላ ገዳማትን ሊያጠፋ ምርኮን ሊማርክ ሰራዊቱን ሰብስቦ ወደ ግብፅ ሀገር ዘመተ። ወደ አባ ጳኩሚስም ገዳም በደረሰ ጊዜ አበምኔቱ ወደ እርሶ ወጥቶ እኔ ነኝ አለው። ቅፍሮኔያም ሰምቶ አበምኔቱን ለብቻው አግልሎ እንዲያጠምቀውና የምንኩስና ልብስ እንዲያለብሰውም ለመነው። አበምኔቱም እሺ በጎ አለው። ከዚህም በኋላ ሰራዊቱ ወደ ሀገራቸው በተመለሱ ጊዜ ብቻውን ቀረ። በዚያን ጊዜ ምንኩስና ልብስ ለበሰ። ተጋድሎውንም በመጾም በመጸለይ ጀመረ። ሰይጣን በእርሱ ላይ ቀንቶ ነገረ ሰሪ አስነሳበት። በመኳንንቱም ዘንድ ወነጀለው በመኳንንቱም ዘንድ ወነጀለው። እነርሱም አገራችንን ያጠፋ የመኮንኑ ልጅ በዚህ አለ ብለው ገዳሙን ከበቡ፣ እግዚአብሔርም ሰወረው። ባጡትም ጊዜ ነገረ ሰሪውን ገደሉት። በዚህም ቅዱስ በገድል ይህም ቅዱስ በገድል ተጠምዶ ኖረ። በየሰባት ቀንም ይጾማል፣ ያለመራራ መራራ ደንጓሪ አይመገብም። በዚያም ወራት የምድር አውሬ እንስሶቻቸውን እየገደሉ በገዳሙ ላይ ጥፋት በዚያም ወራት የምድር አውሬ እንስሶቻቸውን እየገደለ በገዳሙ ላይ ጥፋትን አደረሰ። አባ ቅፍሮኒያም ወደ እርሱ መጥቶ እንደ በግ ይዞ አሰረው። አስር ዓመቱም ቆይቶ ሞተ። ቅዱስ ቅፍሮንያም ቅዱስ ቅፍሮንያም የእግዚአብሔር መልአክ እየመራው ወደ ኢየሩሳሌም ሄደ። በአንዲት ቀንም ደረሰ። በዚያም ታላቅ ምስጢርን አየ። ከከበሩ ቦታዎችም ተባርኮ ወደ መኖሪያው ተመልሶ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የሰማይት ኤስድሮስ ማህበር የሆኑ የመቶ ሰማንያ ሁለቱ መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ዘጠኝ በዝችለት ለአባቶች ሊቃነ ጳጳሳት 41ኛ የእስክንድር ሀገር ሊቀ ጳጳስ ቅዱስ አባት ይሳቅ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር ስምንት ቀን የሚከበሩ አመታዊ የቅዱሳን በዓላት፦ ቅዱሳን አርባዕቱ እንስሳ ኪሩቤል ቅዱስ አፍኒን ሊቀ መላእክት፣ አባ ቅፍሮንያ ጻድቅ፣ ቅዱስ ቆስጠንጢኖስ ንጉሥ ዘምስለ ቅዱስ መስቀል፣ ቅድስት እግዚ ክብራ። ወርሃዊ በዓላት ቅዱስ ሙሴ ሊቀ ነቢያት፣ አባ ብሶይ፣ አቡና ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱስ ማትያስ ሐዋርያ ከአስራ ሁለቱ ሐዋርያት አንዱ። በዙፋኑም መካከል በዙፋኑም ዙሪያ በፊትና በኋላ ዓይኖች የሞሏቸው አራት እንስሶች ነበሩ ፊተኞቹም አንበሳ ፊተኞቹም እንስሳ አንበሳን ይመስላል። ሁለተኛውም እንስሳ ጥጃን ይመስላል። ሦስተኛውም እንስሳ እንደ ሰው ፊት ነበረው። አራተኛውም እንስሳ የሚበረው ንስር ይመስላል። አራቱም እንስሶች እያንዳንዳቸው ስድስት ስድስት ክንፎች አሏቸው። ራእይ ዮሐንስ ምዕራፍ አራት ከቁጥር ስድስት የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን። በግፍ የተገደሉትን የሰማዕታቱ በረከት ይደርብን። አጽራረ ቤተ ክርስቲያንን ያስታክስልን፣ ክፉን ያርቅልን፣ በጎን ያቅርብልን። የተሻለውን ነገር በቸርነቱ ያዘጋጅልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። በጸሎታችሁ አስቡን አትርሱን ያሉትን በቸርነቱ ያስብልን። እኛንም አይን ያላየውን ጆሮ ያልሰማውን ለወዳጆቹ ያዘጋጀውን መንግስቱን እንዲያወርሰን የአምላካችን ቅዱስ ፈቃድ ይሆንልን። ከሰነ ቤተ ክርስቲያን ቅድስት በረከት ረዴት ያሳትፈን። አቡነ ዘበ ሰማያት ይትቀደስ ትምጻ መንግስት ቆይኩ ፈቃድከ ኢየሱስ ክርስቶስ ከመይ ስራይ ይለና ሀጣው ኢነ ተማሀፀን ነቢ ያለ እግዚአብሔር አብይ ኦ እግዚአብሔር ኢየሱስ ክርስቶስ ስራይ ሀጢያቴ ወ ሀጢያተ ኩሉ ህዝብከ ማሰር ሀጢያት እግዚአብሔር ይፍታ እግዚአብሔር ይባርክ ሰላም ያሳደረ ሰላም ያወለን ሰላም ያወለ ሰላም ያሳድረን ይቆየን።